አምላካችንና መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ከቅድስት ድንግል ማርያም ተወለደ። ስለኛ በደል እርሱ ተገረፈ፣ ተሰቃየ። ስለኛም ሲል ወደ ምድር መጥቶ መከራን ተቀበለ፣ ተሰቀለ፣ ሞተ፣ በሦስተኛውም ቀን ከሙታን ተለይቶ ተነሳ። ለመሆኑ አምላክን የቸነከሩ ቅንዋተ መስቀል ችንካሮች ምን ምን ይባላሉ? ዛሬስ የት ናቸው? በቅዱስ ወንጌል መሰረት ኢየሱስ በተሰቀለበት ወቅት በሮማውያን ወታደሮች በመስቀል ላይ ተቸንክሮ ነበር። ናዎቹ የክርስትና ድርሳናት አምስት ቅንዋተ መስቀል ችንካሮች ጥቅም ላይ እንደዋሉ ይናገራሉ። ሁለቱ ለእጆቹ፣ ሁለቱ ለእግሮቹ፣ አንዱ ለእምብርቱና አንዱ ደግሞ ለደረቱ ነው። እነዚያም ችንካሮች ስማቸው ሳዶር፣ ቀኝ እጆ የተቸነከረበት፣ አላዶር፣ ግራ እጁ የተቸነከረበት፣ ዳናት እግሮቹ የተቸነከረበት ሮዳስ ከወገቡ ወይም ከእምብርቱ አጣብቆ እንዲዘው የተቸነከረበት አዴራ ደረቱን አጣብቆ እንዲዘው የተቸነከረበት ናቸው። ለመሆኑ እነዚህ ችንካሮች አሁን የት ይገኛሉ? ወደ አራተኛው ክፍለ ዘመን አቅራቢያ ታላቁ ቁስጥንጥኔዎስ በሮም ግዛት ውስጥ ክርስትናን ህጋዊ ሃይማኖት አድርጓል። እናቱ ቅድስት ሌኒ ወደ ቅድስት ሀገር ጉዞ ጀመረች እና በባህሉ መሰረት እውነተኛውን የኢየሱስ ክርስቶስ መስቀል እና የቅዱሳን ምስማሮችን አብረው አገኘች። ይዛቸውም ወደ አገሯ ተመለሰች። አንደኛው ምስማር በሮም በኢየሩሳሌም በሚገኘው የቅዱስ መስቀሉ ባዝሊካ ተጠብቆ ይገኛል። ቤተ ክርስቲያኑ በኢለኒ ስም የተሰራች ሲሆን በአንድ ወቅት የቤተ መንግስቱ አካል ነበረች። በመስታወት ማከማቻ ውስጥ ተቀምጧል እና ለብዙ መቶ ዘመናት አማኞች ለማየት ተጉዘዋል። ሌላው ቅርስ ደግሞ በሎምባርድ ብረት የተሰራ ዘውድ ዘውድ የሚመስል ቅርጽ አብረው አግኝተዋል። ይሁንም በአውሮፓ ውስጥ ካሉት ጥንታውያን የንጉሳዊ ዘውዶች ዘውዶች ከዚሁ ዘውድ ጋር የሚመሳሰል ነገር አላቸው። መንትንሬር ሌላ ቅንዋተ መስቀል ችንካር ነው በሚል በቅዱስ ጴጥሮስ ካቴድራል ውስጥ ተቀምጧል። የኛው ደግሞ በቅድስት ኢለኒ እንደተመለሰ ተነግሯል። በናትሮ ዴም ወይም በፓሪስ ሞንዛ ካቴድራል ጣሊያን በስፔን እና በቼክ ሪፐብሊክ ውስጥ የቅዱሳን ምስማሮች ይገኛሉ። ዛሬም ድረስ በታላላቅ ካቴድራሎች ውስጥ ይታያሉ። እና በዓለም ዙሪያ በሚሊዮኖች የሚቆጠሩ አማኞች ጎበኟቸዋል።